ቁጥጥር እንዳጽፉ ሴት ልጆናቹ ራሳችሁን እንዳታረከሱ። እኔ ወራዳ ማይን ድንቆሮ ስለሆንኩኝ የሆ ፀጉሬ ሁሉ አለቀ። ስለዚህ እኔ ገና ላስተካከል፣ በኋላ እናወራለን። ዜና ከወደዳችሁ ሼር፣ ላይክ፣ ዳውንሎድ ምልክት እንደዚህ ጭናችሁ እኛ ጋር